ሀይ፣ ውድ የዩቲዩብ ቻነል ፋሚሊዎቼ እኔ ጄሪ ነኝ። ከአሁን በኋላ በዚህ ቱ ላይ ከእኔ ጋር ነው አብረን የምንቆየው ማለት ነው። እና ብዙ ብዙ ቪዲዮዎችን እንደምሰራላቸው ተስፋ አድርጋለሁ። እና ደግሞ ተስፋ ብቻም አይደለም፣ በብዙ ቪዲዮዎች እመጣለሁ እና ደስ እንደሚላቸው ተስፋ አድርጋለሁ። እንደምትወዱኝም ደግሞ በጣም ተስፋ አድርጋለሁ። ዛሬ ግን ከእንቅልፌ መነሳቴ ነው፣ የምር ፊቴን አልታጠብኩኝም ቪዲዮ ያስጀመርኩት እና ዛሬ አርብ ነው ባይዘይ ፀጉሬ በጣም ረዝሞ እያስቸገረኝ ነውና ልበል እንዳልሰክጽ እንጂ እና ዛሬ አርብ ነው። ዛሬ ባይዘይ ማለት ነው በጣም ደስ የሚልም የሆነ የሚደብሩ የሚያሳዝንም ቀን ነውና እና ዛሬ አርብ መሆኑ በጣም ደስ ብሎኛል። አርብ መሆኑ ብቻም ሳይሆን ደግሞ ዛሬ ፈተና የምንጨርስበት ቀን ነው እና የመጨረሻ ግቢ ፈተና ክላስ ጨርሰን ፈተና የምንጨርስበት ቀን ነው እና እግዚአብሔር ለዚህ ቀን ስላደረሰን በጣም እጅግ አድርጌ አመሰግነዋለሁ። እና ከብዙ ጊዜ ልፋት በኋላ ነው ክላስ የጨረስነው እና ካሁን በኋላ ወደ አፓረንት እንወጣለን እና ድምፄ ካልተሰማችሁ ደግሞ ይቅርታ ያለኝ ሞባይል አንድ ስለሆነ ነው። ለወደፊት ደግሞ ይገዛል ማለት ነው እና እና ዛሬ ክላስ አብረን እንዳለን ዛሬ የመጨረሻ ግቢም ማለትም ያው ከዚህ በኋላ ብዙ ግቢ መንገባበት ነገር ያለ አይመስለኝም እና ብታዩ ዛሬ ፈተና አለኝ። ያው ፈተናውን አሪፍ እንደሚ ተስፋ አደርጋለሁ። እኔ በዚሁ ፈተና ስፈትም ማለት ነው ካገኘውኝ ፈንዲሻኔ ካጣኝ ደሞ ያው ትንሽ አኮርፍ አለሁ፣ ግን ያው ሁሉም ሰው የሚሰማው ስሜት ነው ብዬ የማስበው እና ዛሬ መጨረሻ ፋይናል የምንፈተንበት ቀን ነው እና አብረን እንውላለን። ደግሞ በውሏችን ደግሞ ደስ እንደሚላችሁ ደግሞ ተስፋ አደርጋለሁ። ከጓደኞቻችን ጋር ደግሞ በጣም ከመውዳታችን ትንሽ ደበረኝ ያልኳችሁ ምክንያት ደግሞ ዛሬ ጓደኞቼ ማለትም ያው ከዚህ በኋላ አፓረንት ነው የምንወጣው ነው በተለያየ ሀገራት ነው የምንሄደውና እኔም እንግዲህ ያው አዋሳ ሞልቻ አለው ግን ይድረሰኝ አይድረሰኝ አላውቅም። ጋይስ፣ በዚህ ዱዓ አድርጉልኝ ወይ ደግሞ ጸልዩልኝ እና እዚህ እንዲደርሰኝ እና ብዙ ልጆች ደግሞ ያው እንለያያለን ከምንወዳቸው ጓደኞቻችን ጋር መለያየትም ስላለ በጣም ሊወጣ ስለሚችል እና ትንሽ በዛ ደግሞ ድብር ብሎኛል። እስኪ ብቻ ዛሬ ግን በቃ የሆነ ደስ የሚል ቀን እንደምናሳልፍ ተስፋ አድርጋለሁ። እኔ በጣም ወዳችኋለሁ እና ቪዲዮ እንደሚመቻችሁም ተስፋ አድርጋለሁ። እንግዲህ ያው የመጨመሪያ ስለሆነ ከተሳሳትኩም አፉ በሉኝ እና ዛሬ ይኸው ገና ከእንቅልፌ እንደተነሳ ነው። ቤቴ ምናምንም እንትን አላልኩም እና ቁርስ እንበላለን። ከዛ ቁርስ በልቼ ያው ዛሬ ብዙም እዚህ ቤት ውስጥ የምቆይበት አይነት እንትን ስላለለ እወጣለሁ። ወደ ግቢ እንሄዳለን አብረን እንሄዳለን ማለት ነው። ጋይስ እንግዲህ ፊቴን ተጣጥቤ ያው መቅረጽ አይመቸኝም ያው እኔ ብቻዬን ስላለው እና ስልክ ሚዜ ስላልሰው ስላሌለ እና ተጣጥቤ ፊቴን ምናምን ይኸው ቁርሴን አግርቤ አለው። ባይ ዘ ወይ ዛሬ ደግሞ ቁርስ ሽሮ ናት። እኔ ሽሮ በጣም ነው የምወደው እና ሽሮዬን ብልት አድርጌ አብረን እንሄዳለን ማለት ነው። ቁርሴን በልቼ ልብሴ ምናምን ከዛ ቁርሴን በልቻለሁ። ምናምን ከዛ ይቀረኝ የነበረ ስቲችን ትንሽ ሳይንጻለው በሚቀረኝ ዶይስ ከዛ ደግሞ ጥላ እዚትሳዜጣ ትንሽ ከበድ ትላለች ፀሐዩ። ልዛ ጥላን አለው ሊስጎ አብረን እንሄዳለን ማለት ነው። ደግሞ ወደ ክላስ እየሄድን ነው ፈተና ልንወስድ እጅት ጓደኛዬ ያት። እና እዚህ ጋ ደግሞ በቃ ወደ ትምህርት ቤት ሄድን ነው ግቢ ስንገባ፣ ባይዜ እያነበብን ምናምን ሰዓት ሄደብን። ለዛ ምሳ ስንበላ አልቀረጽንላችሁ። ባይ ዘ ወይ ይሄ ፊት የሚስቀው ፊት ማለት ነው። ከፈተና በኋላ ደግሞ ያው እንዴት እንደሚሆን ሪያክሽኑን አሳያቸዋለሁ። እግዚአብሔርን በ ባይ ዘ ወይ በቃ ትምህርት ቤታችንን የመጨረሻ የተሰናበትን ነው ጋይ ፈተና ተፈትነን ጨርሰን የትምህርት ቤታችንን ብለን እየወጣን ነው፣ እና ፈተና በጣም ከባድ ነበረ። ሰባ ጥያቄ ብቻ እንደዚህ ስልሳ ምናምን ጥያቄ ነው፣ ተፈትነን እየወጣን ያለ ነው። እንዲህ አይታችሁን እራሱ ትረዳላችሁ ብለን እናስባለን። እና ግን ያው ደስ የሚለው ደግሞ መጨረሳችን ደግሞ ደስ ብሎናል። ከጓደኞቼ ጋር እየገባውኝ ነው በዚህ ጓደኞቹ እያበዱ፣ ኧረ የለም የለም። እና ውዶቼ ዛሬ መንገድ ላይ እየመጣን ቅድም እና በጣም ዝናብ እየዘነበ ነበረ እና እንደምንም ብለን ቤት ገባን። እና የዛሬው ላይ ይሄን ይመስል ነበረ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ማድርጉልኝ። በጣም ወዳችኋለሁ። ባይ በሌላ ቪዲዮስ እስክንገናኝ